ሰላም አለይኩም ወራህመቱላሂ ወበረካቱ፣ እንዴት ቆያችሁ? የፋኖ አማጺ በዚህ ሰዓት አዳዲስ የፋኖ አማጺ ወታደሮችን ለመመልመል የሙፍቲን ሞት እንዳጋጣሚ ተጠቅሞ ሶሻል ሚዲያ ላይ ፕሮፖጋንዳ እየሰራ ነው። የሙፍቲን ፎቶ አሳትሞ ጫካ ውስጥ ዶስ ሰቅሏል። የምቻም ሳይሆን አንዳንድ አንድ ከፋኖ ሽፍታዎች ጋር ፎታቸውን ላይ እያቀናበሩ ሶሻል ሚዲያ ላይ ፕሮፖጋንዳ እየሰሩ ነው። በጣም የሚያስቀው ባለፈው ሳምንት መካነ ሰላም ደቡብ ወሎ ሙፍቲ ከተወለዱበት አካባቢ ቅርብ የሆነ አካባቢ ላይ መስጊድ ውስጥ ገብተው አዛን የሚያደርግ ሰላት የሚሰግድን የሃይማኖት አባት ኢማምን ሸህን የገደለው ፋኖ ዛሬ የሙፍቲን ፎቶ በጫካ ውስጥ ሰቅሎ የሙፍቲ ደጋፊ የሆንከው ሙስሊም ናቶሎ ከእኛ ጋር ወታደር ሆን እና ሙስሊም ወንድምህን ግደል እያለ ጥሪ እያደረገ ነው። እኛ ወተን ፋኖ ኦርቶዶክስ አማፄ ነው፣ ተሸውዳችሁ ልክ ውስጥ ገብታችሁ ውትድርና እንዳትገቡ አማፄ እንዳትሆኑ ብንል ስለማይሰሙ፣ እኛን ውሃ ብያ ስለሚሉን ራሳችሁን የዚህ እልከኛ መንጋ የሆነ ማህበረሰብ ተሰሚነት አለን የምትሉ ሰዎች ትምህርት ስጡልን። ፋኖ አህባሽ ነኝ የሚለውን አካል ወታደር ለማድረግ ለመመልመል እንትን እያደረገ ነው፣ ሴራ እየሰራ ነው። ባለፈው ሳምንት በአለማስ የተባለች አንዲት የፋኖ አማጺ ወታደር እንግዲህ ውጊያ ላይ እያለች ተገላለች። ምንድን ነው ያሉት ፋኖዎቹ? ምንድን ነው ያሉት? የገደላት እስላም ኦሮሞ ነው የገደላት ነው ያሉት። አስባችሁታል። ፋኖ የኦርቶዶክስ አማጺ ነው። ኦርቶዶክሶች ካለፈው የኢትዮጵያ ታሪክ ሀሰትና አሳፋሪ ትርክት ነው ይዘው የመጡት፣ አሁንም ሀሰትና አሳፋሪ ትርክት ነው እየገነቡ ያሉት። ፋኖ ራሱን የኦርቶዶክስ አማጺ አድርጎ እየተዋጋ ያለው ከሀገሪቱ መከላከያ ሰራዊት ነው። የኢትዮጵያ መከላከያ ሰራዊት ሰማንያ ስድስት ብሄር ያለበት እንጂ እስላም ኦሮሞ ብቻ አይደለም ያለበት ነገር ግን እነሱ አሁን ላይ ያለውን ትርክት መስራት የፈለጉት ምንድን ነው? እስላም ገደለን የሚል ነገር ነው መስራት የፈለጉት። አስባችሁታል? እንዴት አይነት ሲዋሹ የማያፍሩ የሐሰትን ትርክት እውነት ለማስመስል ሐሰተኛ ትርክት የሚሰሩ የማያፍሩ የኦርቶዶክስ አማጺዎች ናቸው ፋኖዎች ማለት ነው። እንዴት ነው መከላከያ ሰራዊት እስላም ኦሮሞ የሚባለው? በመከላከያ ሰራዊት ውስጥ እኮ የኦርቶዶክስ ኦሮሞዎች አሉ የጴንጤ ኦሮሞ አለ ዋቄፈታ አለ ጋምቤላው ቤንሻንጉሉ አፋሩ ሶማሌው አማራውም ትግሬውም አለበት እኮ 86 ብሔር ብሔረሰብ ያለበት መከላከያ ሰራዊት ነው ብልጽግና እየመራ ያለው ከኦርቶዶክስ አማጺ ጋር እየተዋጋ ያለው ማለት ነው ስለዚህ አይ እኔ ሙፍቲ ደጋፊ ነኝ ከፋኑ ጋር ሂጄ ከኦርቶዶክስ አማጺ ጋር ሂጄ ዋህብያን እገላለሁ እስላምን እገላለሁ የምትል ሂደህ የምትገለው የኦሮሞን ሙስሊም ነው የኦሮሞ ሙስሊም ደግሞ ሙፍቲን የሚወድ ነፋ እ እኛ ሁላችንም ሙፍቲን የምናከብራቸው ናቸው የኛ ሃይማኖት አባት እንጂ ኦርቶዶክስ ሃይማኖት አባት አይደሉም ኦኬ በኦርቶዶክስ ቤተ ክርስቲያን ሲገፉ የኖሩ ናቸው ሲጀምር ሙፍቲ ማለት ነው ስለዚህ ፋኖ ምንድነው እያደረገ ያለው አሁን ሙስሊም ማህበረሰብ ነጭ በሬ ቀይ በሬ ጥቁር በሬ እያለ እየከፋፈለ ነው አማራ ክልል አንዳንድ እልከኞችን ጥቁር በሬ አድርጎ እየመረጣቸው ነው እናንተ ጥቁር በሬ ስትሆኑ ሂዳችሁ የኦሮሞ ሙስሊም እንድትገሉ ነው የሚያደርጋቸው። ኦሮሞ ሙስሊም ነጭ በሬ የአማራን ከፋኖ ጋር ሆኜ እዋጋለሁ የሚለውን ጥቁር በሬ ብለው ነው የሰየሙት። ቀዩ በሬ ደግሞ ራሱ አማራ ሙስሊም ነው። ስለዚህ እኔ አማራ ነኝ ከፋኖ ጋር እዋጋለሁ የምትሉ የገዛ ወንድምህን ፋኑ ቀይ በሬ ብሎ ምልክት ያደረገበትን የገዛ ወንድምህን አማራ ሙስሊም ነው የምትገለው እ ፋኖ እስላም ኦሮሞ ብሎ ነጭ በሬ ብሎ የሰየመውን የገዛ ወንድምህን ነው ሄደ የምትገለው። ጅብ መብላት ሲፈልግ በሬዎችን አንተ ቀይነህ አንተ ነጭነህ አንተ ጥቁር ነህ ብሎ እንደሚመድበው ፋኖ ብሎ ማለት የቀን ጅብ ነው ኦኬ። ደግሞ ማለት ነው ሙፍቲን እንወዳለን የምትሉ ከሆነ ሙፍቲ ሰው ሰውን መግደል የለበትም ብለው ነው ያስተማሩት። አንበሳ አንበሳን አይበላም፣ ተኩላ ተኩላን አይበላም። የሰው ልጅ ግን የራሱን ጎሳ ይገላል። ሰው ሰው መግደል የለበትም ለሆነ ያስተማሩት። ስለዚህ ፋኖ ያቀረበላችሁን ሴራ ተጠንቀቁ። ወታደር አድርጎ ሊመለመላችሁ ጫካ ይዟችሁ ሊገባ ነው። ውሃብያ ምናምን እያለ ፕሮፓጋንዳ የሚሰራውና ጥንቃቄ አድርጉ።